ኢትዮጵያውያን ምንም እንኳ በሀገር ውስጥ የሚያለያዩ ጉዳዮች ቢኖራቸውም ያለ ልዩነት ከሚሰባሰቡበት ወይም በጋራ ከሚቆሙበት ጉዳይ አንዱ የሀገራቸው ብሔራዊ ጥቅም ነው። በኢቲቪ የዛሬቱ ኢትዮጵያ ዝግጅት ላይ ሀሳባቸውን የሰጡት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ አርክቴክት ዮሐንስ መኮንን ብሔራዊ ጥቅም ለድርድር የሚቀርብ ጉዳይ አይደለም ብለዋል። በአንድ ሀገር ውስጥ የተለያየ አመለካከት ኖሮን የተለያየ የፖለቲካ ፍልስፍና ልንከተል እንችላለን። የሚያከራክሩን ጉዳዮች አሉ የምንፎካከርባቸው አጀንዳዎች አሉ። በፍጹም ደግሞ ለድርድር የማይቀርቡ በእንግሊዝኛው ቶፕ ናሽናል ፕራዮሪቲስ የሚባሉ የቅድሚያ ቅድሚያ የሚሰጣቸው ሀገራዊ ጉዳዮች አሉ። እነኚ የትብብር አጀንዳዎች ናቸው። ሁሉም ዜጎች በጋራ የሚቆሙላቸው ጉዳዮች ናቸው። ብሔራዊ ጥቅምን ማስከበር ሲባል ደግሞ ዘርፈ ብዙ ስራዎችን የሚጠይቅ ስለመሆኑም ይጠቀሳል። እናም የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የውስጥ ጠንካራ አንድነትና ኢኮኖሚያዊ እድገትን መገንባት የግድ ነው የሚሉት ደግሞ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢው ዶክተር ፈትህ መህዲ ናቸው። ብሔራዊ ጥቅማችን ለማምጣት ኢኮኖሚ እድገት ማምጣት አለብን። ኢኮኖሚ እድገት ለማምጣት ደግሞ ከተለያዩ ጎረቤት ሀገራትና ከጠጠና ካሉ ከመላው ሀገር ጋር መስራት አለብን። በሰላማዊ መንገድ አንዱ መስሪያው ዘዴ ወርልድ ትሬድ ኦርጋናይዜሽን ነው። እዛ ለመግባት የሚደረገው ጥረት አንዱ ማሳያ ነው። ተለዋዋጭ በሆነው ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጣና ሚሆን በዓለም አቀፍ ደረጃ የሀገርን ብሔራዊ ጥቅም ለማስጠበቅ የወቅቱን ዲፕሎማሲ ያገናዘበ ስራ እየተሰራ መሆኑንም የውጭ ጉዳይ ሚኒስቴር ዲፕሎማት የሆኑት ዘሪሁን መገርሳ ተናግረዋል። ብሔራዊ ጥቅምን ለማስጠበቅ አንድ አቅጣጫ ብቻ አንከተልም። እንደ ሁኔታው ተጣጣፊ መሆን የግድ ነው። ስለዚህ ፕራግማቲክ የሆነ ፎሬን ፖሊሲ ዳይሬክሽን ነው የምንከተለው። ሁሉም ዜጋ ለብሔራዊ ጥቅም ዘብ መቆምን ከመንግስታትና ግለሰቦች የተሻገረ የሀገር ጉዳይ በመሆኑ በአንድነት የመቆም ጥንካሬን ይበልጥ አጠናክሮ መቀጠል ይገባልም ተብሏል። ለብሔራዊ ጥቅም ጥብቅና ዘብ መቆም ለአንድ ፓርቲ መቆም ማለት አይደለም። ለአንድ መንግስት፣ በአንድ ዘመን ላለ መንግስት መቆም ማለት አይደለም። መንግስታት ይመጣሉ፣ ይሄዳሉ። ብሔራዊ ጥቅም ለኔሽን ነው ለሀገር ነው የሚቆመው። ሀገር ዘላቂ ናት። የልጆቻችን ተስፋ እኛ የወረስ ነው የአባቶቻችን ቅርስ ማለት ነው። ለዘመናት የተዋረስ ናቸው እሴቶቻችን። አንድ ላይ የሚኖሩት ሀገር በሚባለው ሀውልት ነው። ኢትዮጵያ አሁንም ቢሆን ተደማጭነቷን ከፍ ለማድረግና ብሔራዊ ጥቅሟን ይበልጥ ለማስከበር ዓለም አቀፍ ተቋማትን የመቀላቀልና የባህር በር ተጠቃሚነትን ጨምሮ ሌሎች ጥረቷንም ቀጥላል።